በጣም ጠና ስጥልን ተመልካቾቻችን የህዳር 12 2018 ዓ ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና፣ የመንግስት የስራ ኃላፊዎች ለጋዜጠኞች መረጃ መስጠትን እንደ ግዴታቸው ወስደው መረጃ እንደማይሰጡ ተገለጸ። በምስራቅ ጉራጌ ዞን መስቃን ወረዳ በተመረዘ ምግብ የሰባት ሰዎች ህይወት ማለፉ ተሰማ። የኢትዮጵያ ብሔራዊ ባንክ የሩብ ዓመት የውጭ ምንዛሪ ጨረታ መርሃ ግብሩን ይፋ አደረገ። ወደ ውጪ ስናልፍ የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን ከአሜሪካ የቀረበውን የሰላም ድርድር ሀሳብ እንደሚቀበሉት ገለጹ። ወደ ቀዳሚ ዜናችን ንለፍ። የኢትዮጵያ ብሔራዊ ባንክ የሩብ ዓመት የውጭ ምንዛሪ ጨረታ መርሃ ግብሩን ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር በማሰብ በየሁለት ሳምንቱ ለማካሄድ ባቀደው የውጭ ምንዛሬ ጨረታ መርሃ ግብር መሰረት ጨረታው የሚካሄድበትን ጊዜና የዶላር መጠን ይፋ አድርጓል። ባንኩ ይፋ ባደረገው መርሃ ግብር ለዚሁ የበጀት ዓመት ሶስተኛ ሩብ ዓመት የውጭ ምንዛሬ ጨረታ 420 ሚሊዮን ዶላር መመደቡን አሳውቋል። በህዳርና ታህሳስ ወር ለሚካሄደው ጨረታ 100 ሚሊዮን ዶላር መመደቡንም በመግለጫው ጠቅሷል። ብሔራዊ ባንክ በየሩብ ዓመቱ የሚደረጉ የጨረታ ግብይቶችን በየጊዜው ማሳወቁን እንደሚቀጥል በመግለጫው ጠቁሟል። በመርሃ ግብሩ መሠረት ህዳር 23 ና ታህሳስ 7 ቀን 2018 ዓ ም በየሁለት ሳምንቱ ለሚካሄደው የጨረታ መርሃ ግብር 50 ሚሊዮን ዶላር ለየቀናቱ አቅርቧል። በሶስተኛው ሩብ ዓመት ማለትም ታህሳስ 28 እና ጥር 12፣ ጥር 26 ና የካቲት 10 እንዲሁም የካቲት 24 ና መጋቢት 8 ቀን 2018 ዓ ም ደግሞ 70 ሚሊዮን ዶላር ለየቀናቱ መመደቡን ይፋ ባደረገው የጨረታ መርሃ ግብር ላይ አሳውቋል። የመንግስት የስራ ኃላፊዎች ለጋዜጠኞች መረጃ መስጠትን እንደ ግዴታቸው ወስደው መረጃ እንደማይሰጡ ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር በጋዜጠኞች የህግ ከለላ ላይ ጥቅምት 25 ቀን 2018 ዓ ም በድሬዳዋ ከተማ ውይይት አካሂዷል። የውይይት መድረኩ ሀሳብን በነፃነት የመግለጽ መብት፣ የመረጃ ነጻነት እንዲሁም የጋዜጠኞች የህግ ጥበቃ ወይም ከለላ ላይ ያሉ ዓለም አቀፍና ሀገራዊ ህጎችን በተመለከተ የባለድርሻ አካላትን ግንዛቤ ለማሳደግ የታለመ መሆኑ ተገልጿል። በመድረኩ ከተነሱ ነጥቦች መካከል ጋዜጠኞች ትክክለኛ መረጃ ከሚመለከታቸው አካል አለማግኘትና በክልልና በከተማ አስተዳደሮች ደረጃ ላይ ያሉ የመንግስት የስራ ኃላፊዎች መረጃ የመስጠት ህገ መንግስታዊ ግዴታ ያለባቸው መሆኑን አለመረዳት ይገኝበታል። የመንግስት የስራ ኃላፊዎች መረጃ መስጠት ግዴታ መሆኑንና ተጠያቂነትን እንደሚያስከትል በመረዳት ኃላፊነታቸውን በአግባቡ መወጣት እንዳለባቸው ማሳሰቢያ ተሰጥቷል። የመንግስት አካላት ከቦታ ቦታ ለስራ የሚንቀሳቀሱ ጋዜጠኞችን የፈቃድ ደብዳቤ የሚጠይቁ መሆኑ ማህበራዊ ሚዲያዎችን በመጠቀም የሚሰራጩ የጥላቻና ግጭት የሚያነሳሱ መልእክቶች መረጃ የማግኘት መብት ላይ ከፍተኛ ተጽዕኖ መፍጠራቸው በውይይት መድረኩ ተነስቷል። በተጨማሪም ሕግ ተላልፈው የሚገኙ ጋዜጠኞችና የመገናኛ ብዙኃን ባለሙያዎች ላይ የሚደረጉ የፖሊስ ምርመራዎች በተገቢው ፍጥነት አቅምና ግንዛቤ ላይ ተመስርተው የሚከናወኑ አለመሆናቸው ተገልጿል። ጋዜጠኞች በቂ የሕግ ጥበቃ ወይም ከለላ የሚያገኙበት ነፃ የመገናኛ ብዙኃን ከባቢ ለመፍጠር ሁሉም ባለድርሻዎች በጋራ መስራት መስራት እንደሚገባቸው ማሳሰቢያ ተሰጥቷል። ለሚዲያና ኪነ ጥበብ ባለሙያዎች ባልተለመደና ልዩ በሆነ መልኩ የብድር አቅርቦት ለማመቻቸት መዘጋጀቱን ኦሜጋ ብድርና ቁጠባ ህብረት ስራ ማህበር አስታወቀ። ኦሜጋ ብድርና ቁጠባ ህብረት ስራ ማህበር በ2017 ዓ.ም በህብረት ስራ ማህበር አዋጅ ቁጥር 985 ህዝባር 9 በህጋዊ መንገድ የተቋቋመው ማህበር መሆኑን ህዳር 12 2018 ዓ.ም ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። ማህበሩ ላለፉት ወራት ወደ ስራ ለመግባት ቅድመ ዝግጅትን ሲያደርግ መቆየቱን በዚሁ ወቅት ገልጿል። በዚህም የነበሩ አሰራሮችን ላለመድገም እና አዳዲስ አሰራሮችን በመተግበር ዘርፉን የማዘመን ዓላማ እንዳለው የቦርዱ ሰብሳቢ የሆኑት ጸዳ ለመኩሪያ ገልጸዋል። ከዚህ ባለፈም ልዩ ልዩ የብድር አገልግሎቶችንም ይዞ መምጣቱን ሰብሳቢዋ አክለዋል። ማህበራችን እንግዲህ የቦርድ አባላቶቹ በሴቶች ናቸው። ከዛ ውጪ ሰባ ሜምበሮችን ከ200 በላይ ሜምበሮችን ይዞ የተኮሰ የተንቀሳቀሰ ሲሆን ከ75 ፐርሰንት በላይ የሆኑት ሴቶች ናቸው። ይሄ ማለት ግን ወንዶችን ኤክስክሉ ያደረገ ማህበር አይደለም። የሚሰሩትን ዘርፎችም ለሴቶች ብቻ ያቆመ ሳይሆን ለሁሉም ህብረተሰብ ተደራሽ የሆነ ነው። ሌላ ቅድምም አስመልክቶ ማህበሩ ሲጀምር እንደ አንድ ሪኳርመንት የሚታየው የቢዝነስ ፕላን የረዥም ጊዜ እና የአጭር ጊዜ ግቦች ናቸው። የረዥም ጊዜ እቅድ አለን፣ የአጭር ጊዜ እቅድ አለን። በትንሹ ተቋቁሞ በትንሽ ነገር ተቋቁሞ በትንሽ ነገር ሊፈርስ የታቀደም ድርጅት አይደለም ድርጅታችን። በጣም ሎንግ ተርም ፕላኖችን ይዞ ከተለያዩ ድርጅቶች ጋር ኮላ ማርጎ ለመስራት የተቋቋመ ነው። ይህም ደግሞ ያው በንግድ ህጉ ላይ የተቀመጡትን አላማዎች፣ አንድ ሰው ድርጅት ሲመዘገብ መነሻ ካፒታሎቹ ምን ያህል እንዲሆኑ፣ ሁሉን ነገር አሟልቶ በሙሉ አቅም ስራ የጀመረ ማህበር ነው። በተጨማሪም ማህበሩ የሚዲያና ኪነጥበብ ባለሙያዎች ለሚሰሯቸው ሙያዊ ስራዎች የፋይናንስ አቅም ተግዳሮት እንዳይሆንባቸውና ከስራቸው እንዳያስተጓጉላቸው በልዩ ሁኔታ የብድር አቅርቦት ለማመቻቸት መዘጋጀቱን ሰብሳቢዋ በዚህ ወቅት ተናግረዋል። ይህም በዋናነት ባለሙያዎቹ ከዚህ ቀደም በገንዘብ እጥረት ምክንያት ስራዎቻቸው ለህዝብ ተደራሽ እንዳያደርጉ ሲገጥማቸው የነበረውን ችግር ይቀርፋል ብለዋል። እኛ ምንድነው እንግዲህ አርቲስት ማለት የኪነ ጥበብ ማለት ህብረተሰቡ ላይ የፊት ገጽታ ላይ የሚገኙ ተቋሞች ናቸው። የፊት ገጽታ ላይ የሚገኙ ተቋማት ደግሞ ስራቸውን ውስጥ ያላቸውን ጥበብ አውጥተው የሚናገሩ ተቋማት ናቸው። ብዙ ጊዜ እንግዲህ ከሚዲያ ላይ እንደምንሰማው የሚዲያ የጥበብ ባለሙያዎች የራሳቸውን ጥበብ አውጥተው ሚዲያ ላይ ለማቅረብ የገንዘብ እጥረት እንደሚገጥማቸው፣ እንደዚሁም ደግሞ እንደዚህ ፊልምም ሲሰሩ ፊልም ሜከሮችን እንደዚህ ፊልም ሰርተን ይህን ያህል ገንዘብ አውጥተንበት ሀብቴን ንብረቴን ሸጬ ባዶ ላይ ቀረው የሚሉ ነገሮች ይመጣሉ። ስለዚህ የጥበቡ ሰው ያለውን ጥበብ አውጥቶ ለህብረተሰቡ እንዲያደርስ የገንዘብ እጥረት ከገጠሙ ያንን ነገር እንዴት አድርገን ቀርፈንላቸው ያላቸውን ተሰጥ አውጥተው አስተማሪና ትምህርታዊ አዝናኙን ፕሮግራሞችን ለህብረተሰቡ ያቀርባሉ። ይህን ነገር ሲያቀርቡ ደግሞ ድርጅታችን ኦሜጋ እንዴት እነሱን ሰፖርት ማድረግ አለበት የሚለው አላማ ይዘን የተነሳ ነው። ይህንንም ማህበሩ ህዳር 122018 ዓ ም ከሚዲያና ኪነ ጥበብ ባለሙያዎች ጋር ባደረገው የስምምነት ፊርማ እንዳጸደቀው ተመላክቷል። ከዚህ በተጨማሪ ብድር ፈላጊዎች የአጭር ጊዜ አነስተኛ ወለድ ያለው የብድር አገልግሎት፣ በቡድን ለሚመጡ ብድር ፈላጊዎች ልዩ የወለድ ቅናሽ፣ ወላጆች ለታዳጊ ተማሪ ልጆቻቸው የትምህርት ቤት ክፍያ ብድር ለከፍተኛ ትምህርት ተቋማት ተማሪዎች ዝግጅት የሚሆን ብድር፣ ለጤና አገልግሎት የሚውል ብድር፣ ለተለያዩ የውጭ ጉዞዎች የሚሆን ብድርና ለሴቶች ስራ ማስጀመሪያ የሚሆን ከወለድ ነጻ የብድር አገልግሎት ማህበሩ በልዩነት ይዟቸው ከመጡ ብድሮች መካከል ይጠቀሳሉ። ዘገባው የባልደረባችን ሀብታም አያሌው ነው። የልዩ ኢኮኖሚ ዞን የተኪ ምርቶች በስራ አፈጻጸም በእቅድ ከተያዘው አንጻር ዝቅተኛ መሆኑ በፓርላማ አባላቱ ጥያቄ ቀረበበት። ከውጭ ሀገራት የሚገቡ ምርቶችን በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ የሶስት ወራት አፈጻጸም 53 በመቶ ብቻ መሆኑ በምክር ቤቱ ጥያቄ አስነስቷል። በዘንድሮ በጀት ዓመት ሶስት ወራት በልዩ ኢኮኖሚ ዞን በተመረቱ ተኪ ምርቶችን ማዳን የተቻለው የገንዘብ መጠን 211 ሚሊዮን ዶላር ብቻ ነው ተብሏል። ይህ አሀዝ ይፋ የተደረገው በሕዝብ ተወካዮች ምክር ቤት ሐሙስ ኅዳር 11 ቀን 2018 ዓ ም በተካሄደው ስብሰባ ላይ ነው። የፓርላማው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በጠራው በዚህ ስብሰባ የኢትዮጵያ ኢንቨስትመንት ኮሚሽን የሶስት ወራት የስራ አፈጻጸምን አቅርቧል። የኮሚሽኑ ምክትል ኮሚሽነር የሆኑት አቶ ዳጋቶ ኩምቤ ለቋሚ ኮሚቴው ባቀረቡት ሪፖርት በልዩ ኢኮኖሚ ዘርፍ ከሚመረቱ ተኪ ምርቶች በሩብ ዓመቱ ለማዳን ታቅዶ የነበረው 400 ሚሊዮን ዶላር እንደነበር ገልጸዋል። የኢንዱስትሪ ሚኒስቴር ባለፈው ሰኞ ለፓርላማ ባቀረበው ሪፖርት በበጀት ዓመቱ የመጀመሪያ ሶስት ወራት ጊዜ ውስጥ የሀገር ውስጥ አምራች ኢንዱስትሪዎች አንድ ነጥብ 035 ቢሊዮን ዶላር ዋጋ ያላቸው ተኪ ምርቶችን ማምረታቸውን አስታውቆ ነበር። ኢንዱስትሪዎቹ ያዳኑት ገንዘብ ከሁለት ዓመት በፊት ተመሳሳይ ወቅት ጋር ከነበረው ጋር ሲነጻጸር ከሁለት እጥፍ በላይ ነው። በዘንድሮ በጀት ዓመት የመጀመሪያዎቹ ሶስት ወራት በልዩ ኢኮኖሚ ዞን የሚገኙ ኢንዱስትሪዎች ወደ ውጭ ከላካቸው ምርቶች የተገኘው የገንዘብ መጠን ካለፈው ዓመት ተመሳሳይ ጊዜ በእጥፍ የላቀ መሆኑ በእለቱ ስብሰባ ላይ ተመልክቷል። በሩብ ዓመቱ ከልዩ ኢኮኖሚ ዞን ኤክስፖርት ከተደረጉ ምርቶች የተገኘው የገንዘብ መጠን 498 ሚሊዮን ዶላር መሆኑን አቶ ዳጋቱ ገልጸዋል። ይህ ስኬት ሊመዘገብ የቻለው አሜሪካ ለኢትዮጵያ ሰጥታው የነበረው ምርቶችን ከቀረጥ ነፃ ለመላክ የሚያስችል መብት አጓ ማቆሟን ለማካካስ በተወሰደ እርምጃ መሆኑን ምክትል ኮሚሽነሩ አስረድተዋል። አሜሪካ ኢትዮጵያን ከአጓ ተጠቃሚነት በጥቅምት 2014 ዓ ም የሰረዘችው የፌዴራል መንግስት በትግራይ ክልል ጦርነት ወቅት በአለም አቀፍ ደረጃ እውቅና ያላቸውን ሰብአዊ መብቶች በመተላለፍ ከፍተኛ ጥሰት ፈጽመዋል በሚል ምክንያት ነበር። በምስራቅ ጉራጌ ዞን መስቃን ወረዳ በተመረዘ ምግብ የሰባት ሰዎች ህይወት ማለፉ ተሰማ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ በተመረዘ ምግብ ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን ለመገናኛ ብዙሀን ገልጸዋል። ምክትል ኮማንደሩ እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ምሽት አንድ ሰዓት አካባቢ የቤተሰብ አባላቱ አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። ምክትል ኮማንደሩ የአካባቢ ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ያደረሷቸው ቢሆንም ሆስፒታል እንደደረሱ ከቤተሰብ አባላቱ ሰባቱ ህይወታቸው ማለፉን ገልጿል። የቤቱ እማወራ ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ፖሊስ ገልጿል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ የምርመራ ስራ መጀመሩን ምክትል ኮማንደሩ አስረድተዋል። የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ተጎጂዎች በዳግማዊ ምኒልክ ሆስፒታል ህክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑን እና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል ይገመታል ብሏል። ሽጎ ቤትኛውም ቤተኛውም ማለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፍቷል። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ።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 የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን ከአሜሪካ የቀረበውን የሰላም ድርድር ሀሳብ እንደሚቀበሉት ገለጹ። የሱዳን ሉዓላዊ ምክር ቤት በጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ምክር ቤት ለሁለት ዓመታት የዘለቀውን ጦርነት ለማስቆም ከአሜሪካና ከሳውዲ አረቢያ ጋር ለመተባበር ዝግጁ መሆኑን አስታውቋል። አልቡርሃን በሰጡት መግለጫ ጦርነቱን ለማስቆም ጥረት የሚያደርጉ ሀገራት በማመስገን የሚደረጉ የሰላም ጥረቶችን ሁሉ ለመደገፍ ፈቃደኛ መሆናቸውን ገልጸዋል። ይህ መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ጦርና በፈጥኖ ደራሽ ኃይሎች አርሴፍ መካከል ያለውን ጦርነት ለመፍታት ከሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ግብጽ ጋር በጋራ ለመስራት ፈቃደኛ መሆናቸውን ካሳወቁ በኋላ ነው። ጦርነቱን ለማስቆም ከሳውዲ አረቢያ ለአርኤስኤፍ ድጋፍ ታደርጋለች ከምትባለው የተባበሩት አረብ ኤምሬትስ፣ ግብጽ እና ሌሎች የመካከለኛ ምስራቅ አገሮች ጋር እንሰራለን ሲሉ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ መግለጻቸው ይታወሳል። በቅርቡ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ለፈጥኖ ደራሽ ኃይሉ የሚሰጠውን የውጭ ወታደራዊ ድጋፍ እንዲያቆም ጥሪ አቅርበው የጦርነቱ እየተባበሰ መሄድ በንጹሐን ላይ ከፍተኛ ጉዳት እያስከተለ መሆኑን በስጋትነት አንስተዋል። ጦርነቱ በመካከለኛው ምስራቅ ክፍፍሎች እያስከተለ ሲሆን ግብጽ ቱርክና ሳውዲ አረቢያ የሱዳን ጦር ኃይሎችን ይደግፋሉ። የተባበሩት አረብ ኤምሬትስ ደግሞ ለአርኤስኤፍ የጦር መሳሪያ ታቀርባለች በሚል ስትወነጀል ቆይታለች። ስትወነጀል ቆይታለች። በመጨረሻም የአሜሪካ መንግስት በዩክሬንና ሩሲያ መካከል ያለውን ጦርነት ለማስቆም አዲስ የሰላም እቅድ አዘጋጅቶ ማቅረቡ ተገለጸ። አሜሪካ ያረቀቀችው የስምንት ነጥብ የሰላም ማዕቀፍ በዋናነት የጦርነቱን መቋጫ ለማምጣት ሲባል ዩክሬን የተወሰነ ግዛቷን እንድትተውና በምትጠቀምባቸው የጦር መሳሪያዎች ላይ የሚጣለውን ገደብ እንድትቀበል የሚያስገድዱ ሀሳቦችን ያካተተ ነው ተብሏል። በተለይም ዩክሬን ግዛቶቿን እንድትሰጥና የጦር መሳሪያ ገደቦችን እንድትቀበል የሚያመለክተው ይህ የአሜሪካ ረቂቅ ከሩሲያ የቀረቡ ቀድሞ ጥያቄዎች ጋር የሚመሳሰል መሆኑን ቢቢሲ ዘግቧል። ይህ እቅድ በዋሽንግተን በኩል የቀረበ ሲሆን በውስጡ የተካተቱ ቁልፍ ነጥቦች የሩሲያ ፍላጎት ያማከሉ መሆናቸውን እየገለጸ ይገኛል። ስምምነቱ ኪየቭ አሁን በሩሲያ ቁጥጥር ስር ያሉ አንዳንድ ግዛቶቿን በቋሚነት እንድትተው የሚያስችል ስምምነት እንድትቀበል የሚጠይቅ አሊያም ሊያስገድድ እንደሚችል ዘገባው አመልክቷል። እንዲሁም ወደፊት ዩክሬን የምታገኛቸው የጦር መሳሪያዎች አይነትና ብዛት እንዲሁም የጥቃት ርቀት ላይ ገደቦች እንዲቀመጡ የታሰበ ሲሆን ይህም ሩሲያ የደህንነት ስጋት እንዳይሰማት ለማድረግ ያለመ መሆኑ ተዘግቧል። ይሁን እንጂ እስካሁን ድረስ ሩሲያም ሆነች ዋሽንግተን የመረጃውን ትክክለኛነት አላረጋገጡም ተብሏል። አንድ ከፍተኛ የፔንታጎን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር አስታውቋል። በአሜሪካ ጦር ዋና ጸሐፊ ዳንድሪስ ኮል የተመራው የልኡካን ቡድን ሐሙስ እለት በኬቭ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጋር ተገናኝተዋል ተብሏል።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 አዲስ የስልክ መተግበሪያ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 አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ሳምንት ተመልካቶቻችን። ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ቀን ይስጥልኝ።